እንዴት ናችሁ ወገኖች? ሰላም ናችሁ? እግዚአብሔር ይመስገን። ይህ እንግዲህ የተሻለ ህይወት በሚጥል በሽታ የሚሰቃዩ ሰዎች በኢትዮጵያ የተሰኘው ግብረሰናይ ድርጅታችን ነው። ይህ የመጀመሪያው ላይቭ ስትሪማችን ይመስለኛል። ከዚህ በኋላ ላይቭ የሆኑ ፕሮግራሞች ይኖሩናል። እንግዲህ የተሻለ ህይወት የተሻለ ህይወት የተባለው ድርጅት የተቋቋመው በ2015 ዓ ም በወረሃ የካቲት በቀን 07 የተቋቋመ ድርጅት ነው። ሁለተኛ ዓመቱን አልፎ እንግዲህ ትንሽ ያው ያለ እያለ ነው። በተለይ የሚጥል በሽታ ላይ ይሰራል። የሚጥል በሽታ ያለባቸው ሰዎች እንደ ማንኛውም ሰው ሰው እንዲመለከታቸው፣ እንዳያገላቸው፣ እንዳይገፋቸው፣ እንዳይደበድባቸው አቢውዝ እንዳያደርጋቸው፣ አንኢምፕሎይድ መሆናቸው እንዲያቆሙ፣ መስራት እንደሚችሉ ማጥናት መማር እንደሚችሉ ራሳቸውን ችለው መቆም የሚችሉ ሰዎች መሆናቸውን የሚያረጋግጥ ድርጅት ነው የተመሰረተው እነሱን በመርዳት መታከም ማለት በመታከም የሚያቅታቸውን ሰዎች በገንዘብም ሆነ ማለት በሚያስፈልጋቸው ነገር በመርዳት ለምሳሌ ከክፍለ ሀገር የሚመጡ ሰዎችን እዚህ አምጥተን በማሳደር የሚበሉትን በመስጠት ወይም ደግሞ ማለት ሪዘነብል የሆነ ዋጋ ያለው ሆቴል በማሳደር ከሆቴሎች ጋርም ደግሞ ከአንድ ሆቴል ጋር እንትን ፓርትነርሽፕ በመፈራረብ በተለይ ከክፍለ ሀገር የሚመጡ የደከማቸው የሰለቻቸው በብዙ ችግር እና ተግዳሮት ውስጥ ያሉ ሰዎችን ለመርዳት እየሞከረ እንገኛለን። ለጊዜው ከአማኑኤል ሆስፒታል አማኑኤል ሆስፒታል ነው የሚታከሙት። ወደፊት ግን የራሳችን የሆነ ዘነበ ጽጌ የተባለ የመታሰቢያ ሆስፒታል እንገነባለን ብለን ተነስተናል። ይሄ ዘነበ ጽጌ ማን ነው? ዘነበ ጽጌ የኮሪያ ዘማች ነው። እኔ አያት ነው። ኤፕለፕቲክ ነበረ። የሞተው በኤፕለፕሲ ነው። እና እኔም በሆነው ኤፕለፕቲክ ነኝ። ቢሆንም የሚጥለው አይጥለኝም በሚል በፍጹም ለምንም ችግር አልበደር ሰው ነኝ። ሰዎች እኔን አይተው አንደኛው መድኃኒታቸውን ስትሪክትሊ በመዋጥ ላይፋቸውን ማንም እንደፈለገ እንዲያደርጋቸው ባለመፍቀድ ወደፊት መሄድ ይችላሉ በሚለው እኔ ራሴ መሰከፍኝና ይህንን አቋቁመናል። ስለዚህ ሁላችሁን ከኛ ጋር በትብብር እንድትሰሩ ለማነቃቃት ነው የመጣው ዛሬ መጀመሪያችን ነው፣ ግን ከዚህ በኋላ በስነስርዓት ማለት ሌሎችም ከኛ ጋር ፋውንደሮችን ጋብዘን ዶክተሮችን እየጋበዝን ኤፕለፕሲ ማለም ማለት ነው። በጣም ብዙ ሚስ አንደርስታንድንጎች ስላሉ ያንን ለማጥራት የምንሰራበት ይሆናል። ማህበረሰቡ በምን መልኩ ኤፕለፕቲክ የሆኑ ሰዎችን ወይም ደግሞ የሚጥል በሽታ ያለባቸውን ሰዎች እንዴት አብሯቸው ሊኖር ሊረዳቸው ይችላል? ለመሆኑ ኤፕለፕቲክ የሆነ ሰው ማለት እንደው ልክፍታም ነው ማለት ነው፣ እንደው እብድ ነው ማለት ነው፣ እንደው አጋንንት አለበት ማለት ነው? የሚለውን ያው የስነ ልቦና ባለሙያዎች ዶክተሮች፣ ከዚህ ማለት ከሕክምና ሙያ ጋር የተያያዙ ሰዎች ክሌር አድርገው ለማህበረሰባችን እንዲያሰርጹልን እንጠይቃለን። እንግዲህ ያው የመጀመሪያ ነገር ሁሌ የመጀመሪያ ነው፣ ሁሌ አነስ ያለ ነው፣ ሁሌ የተመጠነ ነው። ያው እያደገን ስንመጣ ነገሩ እየሰፋ እየሰፋ እናንተም እየወደዳችሁት እንደምትመጡ እንተማመናለን። እጅግ አድርገን እናመሰግናለን። መልካም ዘመን ይሁንላችሁ። እያንዳንዱ ኤፕለፕሲ ያለበት ሰው እንደ ማንኛውም ሰው ነው፣ መስራት ይችላል፣ መኖር ይችላል፣ መሳቅ ይችላል፣ መጫወት ይችላል ማለት የራሱ በሽታው የራሱን ተጽዕኖ ቢያደርግበትም ሰውየው ከማንም ጋር የመኖር ችግርም የለበትም። እና ሰዎችን በመሳደብ የምታምኑ ሰዎች፣ ሰዎችን በማዋረድ የምታምኑ ሰዎች ማለት አሁን ሰው ልክ ኤፕለፕቲክ ወይም ኤፕለፕሲ እኔ ሆን በራሴ ያው እሷ ችግር አለባት፣ ኦ እሷ ኮሚኒኬሽን ፖር ነው እሷ እንደዚህ ናት፣ እሷ እንደዚህ ናት የሚባለውን ሁሉ ልክ እንደዛች ጆሮ እንደማይሰማ እንቁራሪት ነው። እዚህ ጋር የደረስኩት አሁን ማንን ማልሰማ ነው የማልሰማው፣ የምሰማው ነገር የሚጥል ስለሆነ ነው። እና የሚጥለው ነገር እንዳይጥለኝ የማልሰማቸው ነገሮች ጨርሰ አቮይድ ማድረጋቸው ነገሮች አሉ። እናንተም እንደዛ እንድትሆኑ አበክሬ እመክራለሁ። ለማንኛውም የላይፍ መጋፈጥ ይሄ ነገር በጣም ይጠቅማል። መልካም ዘመን ይሁንላችሁ። መልካም ትንሳኤ። የነበረንን የትንሳኤ በዓል አከባበር ማለት በእለቱ እንደኛ ወይም ደግሞ የፈለጋቸውን ነገር ሁሉ ለማድረግ ወይም ደግሞ በቤታቸው ደስታ ወይም ደግሞ ሽታ የሚናፍቃቸው ሰዎች ጋር አሳልፈናል። በጣም ደስ የሚል ጊዜ ነበረን። እሱን ደግሞ አፕሎድ እናደርግላቸዋለን። ላይክና ሼር አድርጉት። በእንደዚህ አይነት ሁኔታ እኛንም ትረዳላችሁ፣ እናንተም ደግሞ በአንድ የበጎ አድራጎት ስራው ውስጥ የራሳቸው የሆነ ድርሻ ይኖራቸዋል ማለት ነው። እጅግ አድርጌ አመሰግናለው ስሜ አርሴማ በቀሌ ይባላል ከዚህ በፊት አርሴማ የተባለ ጋዜጣ ነበረኝ በተለይ ሴቶች ላይ የሚያተኩር የሴቶችን ጥቃት እቃወማለው የወንዶችንም ጥቃት እቃወማለሁ ግን ብዙ ጊዜ ያው ሴቶች ናቸው አቢዩዝ የሚደረጉት ቫዮለንት ብዙ ቫዮለንት የሆኑ አክሽኖች የሚወሰዱት አጌንስት ዊሜን ስለሆነ እሱን እንቃወማለን አሁን ደግሞ አጌንስት ኤፕለፕሲ ነው የምሰራው ስለዚህ በዋናነት ለራሴ ነው የምሰራው። ሴት ነኝ፣ ኤፒለፕቲክ። ስለዚህ ሴቶችን አልቀበልም እንደገና ኤፒለፕቲክን ሰው የሚጎዳ ሰው አልቀበልም። መልካም ዘመን ይሁንላችሁ። ደህና ዋሉ።